ስሜ ኢየሩሳሌም እባላለሁ። ጌታ ይባረክ። የዚህ ቤተ ክርስቲያን አባል ነኝ። በአሸር ቲም እና በልጆች ቲም አገለግላለሁ። ጌታ ኢየሱስ ያደረገልኝ ብዙ ነው። እስኪ ለእግዚአብሔር ምስጋና ሀሌሉያ። እኔ የሆነልኝ ሶስት ጊዜ ነው እግዚአብሔር በህይወት እንድኖር የፈቀደልኝ። ሞቴን የሻረልኝ ሶስት ጊዜ ምንድን ነው የሆነው? አንዴ እዛች ጋር ቁጭ ብዬ የጌታ ራት ነበርና የእግዚአብሔር ሰው ደሙን በጉበኑ ላይ ረጭሁ የሞት አዋጅ ተሽሯል እያለ ፊት ለፊት እኔ ጋር መጥቶ የሞት አዋጅ ተሽሯል እያለ ሲናገር ነበርና፣ አሚን አሚን ብዬ ተቀብዬ ሄድኩኝ። በሳምንቱ አንደኛ የጭጓራ በጣም ሀይለኛ አሲድ የጭጓራ አለብኝ። ማግሪን ይላሉ፣ ኮሌስትሮል ይላሉ። እኔ አልቀበለውም። የሆነ ጊዜ መጀመሪያ ፕሮፊት ታስታውስ እንደሆነ አዋሳ እንደዚህ ፊት ለፊት ጠርተኸኝ አንቺ በመድኃኒት በፍጹም አትኖሪም አልከኝ። ጌታ ይባረክ እና ከዛ በኋላ ነው የእነዚህ ሁሉ በሽታዎች የመጡት። ግን አው ጌታ ቀደመውና እኔ እኮ በመድሃኒት አልኖርም በቃ ጌታ ተናግሯል የምን ኮሌስትሮል ነው የምን ጨጓራ የምን ማግሪን በቃ አልቀበለውም ግን የሆነ ሰዓት ላይ እኮ እንትኑ ኮሌስትሮልና ማግሪን ብለው ፌንት በቃ ይጥለኛል እና ሆስፒታል ገባለሁኝ ግልኮስ ምናምን ምናምን አድርገውልኝ ተከታታይ መድሃኒት እንደዚህ የሞት አዋጅ በዛ በተናገርክ ሳምንት ነው የወደኩትና የሞት አዋጅ ከኔ ተሽሯል፣ በቃ አልቀበልም ብዬ ግልኮሴን ነቅዬ ወጣሁኝ ወጣሁኝ ቤቴ፣ ዘይት ነበረ ውሃ ነበረ። በቃ ሄዷል። በቃ እኔ ሄዷል ነው የምለው። ከዛ በስንተኛው ቀን ደግሞ በአመቱ እዚሽ ጋር ጣቢታ አትሞትም ነበር የምትለው፣ ታስፈልጋለች ነበር የምትለው ጌታ ይባረክ። ለብዙዎች በቃ ለብዙዎች ጣቢታ ታስፈልጋለች አንቺ አትሞችም አልከኝ። ገዛ አሜን ብዬ እንደውም በጣም በኃይለኛው በቃ አግሬሲቭሊ ነበር ምትጸልይልኝ። አትሞችም ታስፈልጊያለሽ ለብዙዎች ወደ ጌታ መምጣት ምክንያት ነሽ አልከኝ። በወሩ አላቅም ይሄ በወሩ አሁንም ወደኩ ፌንት ከዛ ሆስፒታል ሲሄድ ሪፈር አንችልም፣ እዛኛው ጋር አንችልም። ምንድነው የመጣው? በቃ ይሄ በሽታ ኦቨር ሆኗል። ሰው ከኮሌስትሮልና ራስ ምታት ምናምን ጨጓራ ደሟ ኦቨር ሆኗል። ምንም መቆጣጠር ስለማንችል አሁን እንዴ ትቆሚያለሽ? ዶክተሩ ቆሚ፣ ይሄው ቆማለሁ። እኔ እኮ ደህና ነኝ። በጣም ትቆሚያለሽ? ቆማለሁኝ። እስኪ ውሃ ጠጪ። እጠጣለሁ። በጣም ኖርማል ነኝ። ባይዘ ወይ አብረውኝ የሚያገለግሉት ያውቃሉ። ዛሬ እንደዚሁ እንደዚሁኝ እያልኩ እናገራለሁኝና በዛ ሰዓት ደምሽ ኦቨር ስለሆነ አሁን መተኛት አለብሽ። ከአንድ ሰዓት በኋላ ዘይት መጣልኝ። ሁሌ ዘይትና ውሃ ከቤት አይጠፋ። በቃ እኔ እንደ አንድ መድኃኒቴ ነው። ዛ ውሃ መጡልኝ። ከመስሪያ ቤት ነው የወሰዱኝ ሆስፒታል። ከቤት ውሃ መጣልኝ። ጠጣሁኝ። በግልኮሱ ላይ ማስገባት ትችላለህ አልኩት ዶክተሩን ውሃውን። እውነት አስገባልኝ አልኩት። ጉልኮሱ ውስጥ መርፌ አምጡ። አመጣ ገዝቶ ባለቤቴ እና ውሃውን ጉልኮሱ ውስጥ። በቃ የእኔ መድሃኒት ይሄ ነው አልኩት። የተጸሌበት የውሃ ጸሎት ነበረ እና ከዛ የእኔ መድኃኒት ይሄ ነው፣ እፈወሳለሁ። ያ አለፈ፣ ያ ሞት አለፈ። ሶስተኛ ሞት መስከረም አምስት የሞት አዋጅ ተሽሯል በሚል መስከረም አምስት እዛች ጋር ነበርኩኝና አሁንም መተ አንዳንድ ሰዎች አላችሁ ሞትን እንደዚህ አራግፋችሁ የምትነሱ ስትል መንፈስ ቅዱስ ጣለኝ በኃይል በቃ እንደዚህ ሞትን አራግፋችሁ ትሄዳላችሁ ሚል መስከረም አምስት ነበረ ምትጸልይ የእዮብን ነበር የምትጸልየው እማንሞተው አንዳንድ ሞቶች ለእግዚአብሔር ክብር እንደሆነ ነበር የምትናገረውና ከዛ ልክ በወሩ የጌታ አራት ህዳር ሶስት ነበረ አገልግያለሁኝ እሁድ ሰኞ ወደኩ አሁን በኃይለኛው ከዛ ሄርኩኝ ያሁን በእውነት ነው ምል ፕሮፊት አሁን ጥላት በኃይለኛው ነበር የመጣው ግን አልቻለም ቃል ነበረኝ በመድሃኒትም አልኖርም እግዚአብሔርም በነገሮች በቃ ቀድሞ ነው ለኔ የሚመጣው እግዚአብሔር ቀድሞ ነው ቃሉ ወደ እኔ የሚመጣውና ከዛ አልትራሳውንድ ይሄ ኢንዶስኮፒ ምንም ያልታየሁት ነገር የለም ምን አሉኝ መጨረሻ ላይ ያሞት ጠጠርሽ የሚይዘው ተኮማትሯል አለኝ። ምንም አይታይም አለኝ። ጉበት ጉበትሽ በጣም ከነበረው ሲክነስ አብጧል። እኔ የሰው ጉበት እንደዚህ ሲሆን አይቻል አቅም አለኝ ማለት ነው። ጨጓራሽ በኃይለኛው አሲድ እየረጨ ነው። እንደዚህ አሲዱ ከመብዛት የነሳ አይንክ አለኝ። እንትን አንጀትሽን በዝቶታል። በቃ እንደዚህ ነው። እኔ በተአምር በቃ ከዛ ልክ እንደዚህ ሲለኝ፣ የምሬን ነው። ጌታ ሆይ አልኩኝ። አሁን የመጨረሻ ሞት ሆነ። እረስቸዋለሁኝ። የተናገርከው በቃ ሞት እንደዚህ አራገ በጭራሽ እረስቸዋለሁኝ። እና በቃ እኔ ልሞት ነው ራሴንኝ የሄድኩት ነበር። እና ባለቤቴ ደወልኩለት እና ልሞት ነው በቃ ልጆቼን አደራ አልኩት። ሁለት ልጆች አሉኝ። እና በሀይለኛው በቀባይ ጉልበቴ መቆም አቃተው። ያኔ እንደዛ ሲለኝ ውሃ ምናምን ደና አልቻልኩም። ከዛ ለነግዬ የደወልኩለት ነግዬ እየሞትኩ ነው አልኩት። በቃ እየሞትኩ ነው ለቅዱሴ ማን ያልተደወለለት፣ በቃ የቅዱሳን ጸሎት ኃይል እኔ አቃተኝ ለፍቄ አቃተኝና፣ በቃ ጸልዩልኝ፣ እኔ ልሞት ነው ልጆቼን ሳላሳድ ኢየሱስ እኮ ጌታ ነው፣ በእውነት ኢየሱስ ጌታ ነው። እና በቃ ሁሉም ተረባረቡ በእውነት ጸሎቲ፣ ምን የቀረ የለም። በቃ ጩሁልኝ ለአምላኬ። ሆስፒታል ገባሁ ተኛሁ፣ እና ምንም ነገር ምንም መቅመስ አልችልም። 15 ቀን በግልኮስ ብቻ ውሃ አስጠጣ ይወጣል። አይኔ መግለጥ አልችልም። የሰው ድምጽ ማን ምን መጣ አላቅም። ምንም ነገር በቃ በመጨረሻው ሰዓት ምንድን ነው ምርመራ፣ ምንም አይነት ምርመራ ከሄዱ ያኛው እንዳለ ነው ይሄ የሚሉት ነገርና ከዛ ይሄ እኮ በጣም ቀላል ነው። ማን ነው ያለው። በቃ እንደዚህ ዶክተሮች እንደዚህ እንደዚህ፣ ሌላ እነሱ ጋር ደግሞ ሌላ እንደዚሁ። ከዛ መጨረሻ ላይ ምንድን ነው መፍትሄ፣ አሁን ምንም አይነት መውሰድ መድኃኒት መውሰድ አትችልም። ለምን ጨጓራዋ መቀበላችን አሲድ እየረጨ ነው፣ መድኃኒት ካልወሰደች ሌሎች ነገሮች ነው የሚያበላሸው። ስለዚህ ምን ይሁን፣ በግልኮስ ባለችበት ነው የምትቆየው። ከዛ በቃ ሁሉም ይጸልያሉ። የመጨረሻ ላይ አይኔ ተከፈተ። ምን እንደሆነ ፕሮፊት ጌታ ኢየሱስ ምስክሬ ነው። ያኔ መስከረም አምስት የተናገርካት በራእይ እዛ ሆስፒታል ላይ ተናግር ያለው ለብዙዎች በእውነት በራእይ ሆስፒታል ላይ ሆነ። ያንን ኮት እንደለበስ አንዳንድ ሰዎች እኮ ሞትን እንደዚ ያራግፈው ሲል ዋይ ብዬ ጮኩ። ተነሳው ፕሮፊት መጥቶ ነው አልኳት ልጅ ያለች ከጎኔ በእውነት ነው ምልን ፕሮፊት መጣ እንዴ አልኳት፣ ልጄ። ኧረ እማዬ ምን ማንም የመጣ የለም ምን ሆነሽ ነው? አይ ኖ ፕሮፊት መጣ፣ ሞትን እንደዚህ በቃ ብሎ ብዬ፣ በልሳን መጸለይ ጀመርኩ፣ በልሳን መጸለይ ጀመርኩ። እዛው ንቀሉልኝ፣ በቃ ንቀሉልኝ፣ እሄዳለሁ አልኩኝ። ኢየሱስ እኮ ጌታ ነው በእውነት። ከዛ ንቀሉልኝ፣ እሄዳለሁኝ አልኩ። ወዴት ነው የምትሄጂው? በቃ እኔ ደህና ነኝ። ቁሚ ቁሚ ያለሁ ውሃ ጠጣው በቃ የሞት አዋጅ ተሽሯል። ይሄን ማስታወስ ነበር ያቃተኝ። በቃ ተአምሮ ይወስዶታል። አሁን ትሄጃለሽ? አዎ እሄዳለሁ። በቃ ደህና ነሽ፣ ምግብ መብላት ትችያለሽ። እበላለሁ። ሌላ ሕክምናውን የሚቀጥለው በቃ አሁን መሄድ ፈልጋለሁ ወደ ቤቴ። ሲሄድ ማታ ሄድን፣ ስገባ፣ ከፈኩች ቤት ስከፍት፣ ራሴን አየሁት መንፈስ ቅዱስ ጥሎኝ፣ ያንኑ ስብከት ነበር የምትሰብከው። ወደኩኝ፣ በቃ ወደኩኝ፣ ብለና ጌታ ሆይ ያልኩኝ እኔ አልሞትም፣ በቃ እኔ አልሞትም፣ በህይወት እኖራለሁ። ከዛስ ጣቢታ አትሞትም፣ ለብዙዎች በቃ መዳን በፍጹም አልኩኝ። ከዛ በማግስቱ ሌላ ምርመራ ምናምን ብለው ነበር፣ ሄድኩ። ከመሄድ በፊት አሁን ኢሚኒቲሽ ወርዷል ምግብ ምናምን ሲለኝ፣ ግልኮስ ይደረግልሽ? አይደረግም ብዬ ቀጥታ አንተ ጋር መጣሁኝ። ሰኞ ዕለት ታስታውሳለህ፣ ሰኞ ዕለት ምንም መሄድ አልችልም። ሰዎች ይዘውኝ ነበረ፣ ምናምን እና ጌታ ምስክሬ፣ በጌታ ፊት ቁሜ ነው የማወራው። እናቴ ምን ሆሽ ስትለኝ አቀፍኩህ፣ እና ልክ ስትጭንብኝ ኃይል በቃ የሆነ ነገር በቃ አላቅም። ታስታውስ እንደሆነ እየተንቀጠቀጥኩ ነበረ። ኃይል አረፈብኝ። በቃ እኔ አሁን በቃ ምንም አላለም። የሚቋቋምሽ አሁን ወድቋል አልከኝ፣ ይሄን ያልከው በቃ የሚቋቋምሽ አሁን ወርቋል። ሞት የለም፣ ሂጂ ትመሰክሪያለሽ። ዘይት ሰጠኝ፣ ሄድኩኝ፣ እንጀራ በላሁ። ያኔ ማታ ጌታ ኢየሱስ ሲባረክ፣ በእውነት ወደ እውኑ አቅርቡልኝ አልኩኝ። እንጀራ በላ። በሚቀጥለው ቀን ሄድኩኝ፣ ዘይት ቀባሁ። ሲሄድ ያ አበጤ የተባለው ጉበት የለም፣ ኩላሊት፣ ሞት፣ ጠጠር የለም ምንም ነገር በቃ የጨጓራ አሲድ በስቶታል። ኢንዶስኮፒ ኃይለኛ ነው እና የት አለ አሁን? ሁለተኛ ይታይ። የምን አሲድ የምን ወደ አስራ ምናምን አመት ነው ጨጓራ ሲያንገላታኝ የነበረው። የምን አሲድ ነው? የለም። እንደውም ባክቴሪያም አሲድም የለም። እኔ በጣም ነገር ጌታ ይባረክ። ምንም ነፃ ሁሉን ነገር ስልኬ ላይ ይዣለው። በፊት አለ አለ ያለው እና ይሄ እንደዚህ የማላቀው አይነት ነገር የለም። የጉበት ምናምን ማን የሰራው ውዳሴ ነው ያሰራሁት። በጣም ስፔሻል የሚባል ማለት ነው አለ። እዛው ያው ዶክተር የለም ራሱ እዛው ውዳሴ ዶክተር እና አሁን ጌታ ይባረክ ነኝ። እግዚአብሔር የልጆቼ እናት እንደሆነ አድርጎኛል። ጣቢታ ጌታ ኢየሱስ ይባረክ። አሜን። ጣቢታ ነኝ። አሜን። ለብዙዎች በረከት ነሽ። አሜን። ሞት የለም የለም። በብዙ በረከት ኑሪ አሜን። ይሁን አለ ሆነ። ተባረክ አሜን። ጌታ ይባረክ። ስሜ መዳኒት ይባላል። በህል መኖር ነው ይሆነልኝ ዱባይ ፕሮግራም ፕሮሰስ ጀምሬ ከዛ ፎቶ ይሄዳል ይቀራል፣ ይሄዳል ይቀራል። ከዛ ተስፋ ቆረጥኩኝ። ከዛ የእግዚአብሔር ሰው በህልም መጣና በጣም ጭንቀት ውስጥ ነበርኩኝ። እሷ እዚ ጋ ነብሰ ጥሯ ሪች እየዘመረች ነበር እና በጣም ልኮ ውስጥ ነበርን እና አይንን ጨፍኜ ባዬ ይወርዳል። ቀና በይ አልከኝ፣ እየሳቅሽ ስምኝ አልከኝ። ከዛ አሜን ብዬ ቀና አልኩኝ። ከዛ የቀየረው ወጀቡ አይደለም የቀየረው ማዕበሉም አይደለም የቀየረው አገጩ ላይ ፂም ያለውም ሰውዬ አይደለም። እግዚአብሔር አምላክ እንዲህ ይልሻል፣ እኔ ራሴ መጣበታለሁ። አሜን። እና እንዲልከኝ የማገለግለው ጌታ ምስክሬ በቅርብ ቀመተሽ ትመሰክሪያለሽ አልከኝ። አሜን አልኩኝ። ከዛ እግዚአብሔር አልከኝ ደግመ እኔ ራሴ መጣበታለሁ ይልሻል አልከኝ። አሜን አልኩኝ። ስነቃ በቃ ልቤ በዚህ ተደገፈ። በጣም ደስ አለኝ። ሳላቀው የሌላ ሰው ፕሮሰስ እስከ ማስፈጽም እስከሚሰማኝ ነገሩ አለቀ። ሰኞ ልሄድ ነው በጣም